እንዳላጣሻንቺናል አልበል ሰማይ ሰማይ ገባር ወንዙን ሆኜ ልከላከል። ደህና ነሽ በረታሽ ነኝ ባ እንዴት ነሽ? ደህና ነሽ? እንደዛ አምነጫጭቀሽኝ፣ በቃ የራስ ጉዳይ ምናምን ብለሽኝ ተለያይተን ነበር። እንኳን ደህና መጣሽ። ለማንኛውም ሰላም ባያችሁ፣ ፋሚሊዎቻችንሽ፣ ሃይ እንዴት ናችሁ? ደህና ናችሁ? አይ

ደማየሆንሽ ጠንቅቄ ስለማውቅ ነው። እኔ በጣም ብዙ ነገር ስለሱ ሰማለሁ አያለው። ባሻ እኔ እዛን ሰዓት አስተዋወቅሽኝ እንጂ እሱ የሚያውቁ በዙሪያ ያሉት ሰዎች እኔ ለጋ ሲጽፉልኝ ነበር በጣም ብዙ ነገር ሲሉ ነበር። ግን ያን ሁሉ ነገር እያወቅኩኝም ነበረ በቃሽ ችግር የለም እያልኩ ኢቨንት ታረቅ እያልሽ እንትንበል ትኛልሽ ምና ሻውል ታረቀው እዛም ታስብ አለክስ ሰራፍ የምሬ ነው ጌታን እኔ በጣም ደብሮኛል። ለምን የነበረኝ እንደዛ አንቺና ምድር ጫጭቆሽ ማለት ነው። በቃ በጣም አስቀይሞሽ ምናምን የተለያያችሁ ነው እቻሉ ሙሉን በቃ ይላኩልኝ። ምን ነበር በጣም ሸሪ ያረጉልኝ ነበሮች አንዳንድ ቪዲዮዎች ምናምን እያየሁ ነበር። ያ አይገባሽም ነበር ላንቺ ነው። ይሄ የሚያጣላ ነገር ሆኖ አይደለም። ሰው አሁን ሳስበው ምናምን ከኔ ጋር የመጣያ ሰበብ ምናምን ነው እንጂ የመሰለኝ እኔ እንጃ ያጣላል። አንተ ስታስበው ግን እኔ እኮ ግራ ገባኝ። ማለት አንቺ ታረቁ እኔን ታረቁ ማለት አይቶታል ቪዲዮ ማረ፣ እኔና እሱ ለማግባባት በእኔና እሱ መሀከል ሰላም ለመፍጠር ከዚህም በኋላ የሆነ ነው ነገሮች እንዳይኖሩ ነው። ጭራሽ ዝቶብኛል ሁላ ማለት ነው። ላይ የአንችን ደስታ የምፈልግ ሲከፋሽ ሚከፋኝ እኔ ጥሩ ጓደኛሽ ብቻ አንቺ ጠንከር በይ። እሺ ኖርማል ነገሩ እና ምን ዓይነት ስሜት ውስጥ ነው ያለሽ? ምን እየተሰማሽ ነገ አልበላም በል እሺ። በቃ በብልቱ ይሄ ከባድ ነው። አይጠጣልኝም። ፊልም ነው ማያው፣ የፍቅር ፊልም የፍቅር ፊልም ነው ስናገር ምናምን የእውነት መስሎት ደስ ይለዋል። እንኳን ተለያየን አልተናደድኩ፣ አልተናደድ ቤት ግበት ደግሞ ሰላም ይጣነክ። እኔ እኮ አይደለም ሰላም ይጣነክ። አረ ሰብሬ ነው ነገር አንድ እንደዚህ ሁለት ምገናኘ ማርያምን ያ ከነጋ አልሳልኩም አልሳልኩም ነበርና በደምብ ትስቂያለሽ። ከዚህ በኋላ እሺ ላይ አሳስቢ እንዲህ ብሎ እንዲህ ብሎ ነው። እኔ እንደዚህ ብሎ ነው ከዛ እንዲህ እግሩን ሁለቱን ሰብርኸው እንዲህ በአየር እስር ቤት ነው የምገቡ። የዛን የማይሆን እኔ ራሴን እስር ቤት ማግኘት፣ አዎ ራሴን እስር ቤት ማግኘት አልፈልግም። ቀስ አድርጎ ስብር ስብር። ለባለፈው አሁን ለመማሪያ ለምን እንደነበረ ለማዳን ራሴ ለመከላከል ያደረኩት ነገር ውስጥ ሊመጣ ይችላል። ሲከላከል እግሩ እጁ ተሰበረ። አይ እኔ ደግሞ አሁን ራሴ መከላከል አንድ አሁን ለምሳሌ ሳስቦ እንደዛ ሲናገረኝ ጎሮሮን እንደዚህ መምታት ነበር፣ መቆለፍ ምናምን ለምን ግና ለሰው ልጅ ምንም ቢሆን እኮ የሰው ልጅ ነው አይደል? እሺ። አይ እንደዚህ አላሰብኩትም ነበር። ግን ደግሞ ያው ስበብ እንደሚሆንብኝ ስለያወቅኩኝ ለመጠንቀቅ ራሴን ለመቆጠብ ራሴን ለማረጋጋት እሞክራለሁ። ግን የመጀመሪያ መከላከያዎቹን አንተ እራስ ለመከላከል የመጀመሪያ እንትኖችን ታሳየኛለህ አይደል? እንደዚህ ቆም እና አይ እኔ ያናደርሽኝ ምንድን ነው የሆነ በጣም ተለማመጥሽ ምናምን ስለነገርሽ በጣም አናደኛለኝ። እስካሁን ድረስ የእራስ ጉዳይ ምናምን አትይ እኔ እኔ ምንድን ነው የምትይኝ? በቃ አትታረቅም፣ ይቅርታ አትልም፣ ይቅርታ አትልም። አይደለም አንተማ በቃ አንተ እንትን ታርቀናል ታርቀናል። ታው ታው አውጀናል። ያ ጠላቶቻችን ያ ጠላቶቻችን፣ እኔና እሷ መካከል ምንም ነገር የለም። አሁንም ቢሆን ማለት አልተጣላንም ነበር ምናም መቆራረፍ ነበር። ጀስት እሷም የሚሰማትን ነገር እኔ የጠየቀችኝ፣ እኔ ታረቃለችኝ፣ ተስማማለችኝ። እኔ ደግሞ ልጁ ስለማውቀው ባህሪ ሁሉ ነገር ስለማውቅ ነው አልታረቅም አልኩኝ። በዚያ ደበራ ተለያዩ በቃ ተጣላን ምናምን እውነቱ ሲገባት መታለች። ታርቀናል ተስማምተናል። እውነት ሲገባት ምናምን ምናምን እያልክ ሙድ አትያዝብኝ። እውነት ሲገባት ነው። እኔ ግን ያንን ቪዲዮ ሳየው እኔ አሁን ደግሞ አሌክስ ሲያየው ምንድን ነው የሚሰማው ማለት ምን እያለኝ ይሆን እያልኩኝ በቃ ደበረኝ ነው። የሆነ ቪዲዮ ስታየው ፊሊንግህን፣ የፊትህን አክት ምናምን ባየው በጣም ደስ ይለኝ ነበር። አዎ እኔ በጣም ተናድጄ ነበር። እኔ ለእሱ ነው ያዘንኩት። ምን ነበር የሆነ አባባላለሁ በእጅ የያዙት ወርቅ እንደ መዳብ ምናምን በእጅ ያዙት ወርቅ እንደ መዳብ ይቆጠራል እንደ መዳብ ነበር የቆጠረ ሀገር ምን ያህል ወርቅ እንደሆነ አልገባሁም ደነዝ ይገባሀል አንድ ቀን ይገባሀል ኖርማል ነገሮች በሙሉ ይቅርታ ብያለው ይቅርታ ተደርጎልኛል ዛሬ ሰላም ሰፍኗል በቤታችን ሰላም ሰፍኗል እንግዲህ ብዙ ያሰብናቸው ነገሮች አሉ እነሱን ሀሳብ ወደ ማስቀጠል የምንም ሀዘን የምንም መሰበር የምንም ላይፍ ይቀጥላል፣ ይቀጥላል። ለምን እንጂ በአንድ ነገር የሆነ ነገር ፌል ሲያደርግ በዛ ስታዝኑ ጊዜያችሁን ወንድ በወንድ ብትሄድም እሄዳለሁ፣ ቆሜ አልጠብቅህም፣ ወንድ በወንድ ይተካል። አባቴ አይደለህም። ብትሄድም እ ብትሄድም እሄዳለሁ ኦኬ፣ ብትሄድም እሄዳለሁ፣ ቆሜ አልጠብቅህም፣ ወንድ በወንድ ይተካል፣ ወንድ በወንድ ይተካል። አባቴ አይደለህም እና ካሜራ፣ ካሜራማን ደህና ነህ። በተረፈ ሰላም ሰፍኗል። ደስ ይበል። እሱ በጣም ጨንቆት ነበር። የሚገርምሽ ነገር ላችን እየተፈጠረ ያለ በማንኛው በኩል መሆን እንዳለበት ራሱ ግራው ገብቶት ነበርና ካሁን ባለ ሰላም ያ ለይስ አቅም ሰላም ሰላም ያድርግለት። የሰላም እና የብልጽግና ያድርግለት። ጋብቻችሁ የሰላም ይሁንላችሁ። አዎ፣ ግን ሰርጋቸው ላይ እንዲጠሩን ቢችሉ ሚዜ ቢያደጉን አትሆንም። ሚዜ ሰጠሁት፣ ዳርኩት። ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ? አለው አለሁ። እግዚአብሔር ይመስገን፣ እኔ ደህና ነኝ። ዛሬ ፍቅር እንግዲህ ከአሌክስ ጋር መታለች። ባለፈ እንኳን ከኢሳጋ አልሸሹ ዞር እያልኩ ነበረ። አሁን እንኳን ጥሩ አልበሻል፣ ምክንያቱም አልሸሹም ዞር እያደረግሽ ነበረ። ስለዚህ ምንም ቢሆን ከራስ ሰው ጋር ስመጪ ደስ ይላል የሚመለከትሽን ስትመለከቺ ጥሩ ነው። የማይመለከትሽን እየተመለከሽ ነበረ። በቃ ሰው የሚመለከተው ነው የሚከተለው እንጂ የማይመለከተውን አይደለም። ወንን ጠቅልሎ መሄድ ወነ ጠቅልለሽ ቁጭ ማለት አለብሽ። ከፉፉ ወጣሽ ተመልሰሽ ወደ ይሳቅ። ስለዚህ ታጥቦ እንደዛ ነበር። አሁን ግን በዛው ቀጥይበት። አታወነ ባብቺ ከዚህም ከዚህም አትበኝ። አስከፍቶሻል እንኳን የስከፋሽ፣ ይሳቅ ጥሩ ጥሩ ስራ ነው ደግፌዋለሁ። እሱ አንቺ በማማናጨቁ ጥሩ ጥሩ አድርጓል። ግን እንደ ወንድ ሴት ማማናጨቅ ጨቅ የለበትም። ግን እንደኔ አመለካከት ጥሩ ጥሩ አደረገ። ራቂልኝ አለሽ እኮ፣ በቃ ከራሱ ላይ አራቀሽ። እንደዚህ የሚወድሽ ልጅ እያለ እንደዚህ ላንቺ ክብር እያለ አለስ እንጥለሽ ወደዛ መሄድ ጥሩ አይደለም መስሎ በቃ ይዚህ ስለም ፉፉ ፈታሹ ፉፉ መፍታት የለብሽም፣ አብረሽ መኖር ወድሻል። እሱ ያከብርሻል፣ በጣም ወደ አንቺ የሚጨነቀው እሱን ጥላሽ ወደ ሌላ እኔ በቃ የሆነ ነገር ተፈጥሮ ሆነ አልስማማ አለመስማማቱ ሁለታችሁም አንድ አይደላችሁም። ስለዛ ይመስለኛል፣ ግን ይቅርታ ለንግግሬ እንግዲህ ቤተሰቦች፣ ይቅርታ ለንግግሬ አልሸሹም። ዞር ስላረገኝ ወደ ኢሳቅ ሄደችበት ፉፉ ይበልጣል። ክፉን ከተወይ ደግሞ በራሷ ነገር መጓዝ አለባት። በቃ የራስ የምትለው ነገር በቃ የሚመስላትን ሰው መጓዝ አለብሽ። ስለዚህ አሌክስ ደግሞ ይቅርታ አድርጌልሻለሁ፣ እኔ እንድትከፊ አልፈልግም፣ ጓደኛዬ ነው፣ እንድትደስች ነው የምፈልገው አላት። በቃ አፍራ እሷ እራሱ በጣም አፍራ ነበር መከናት ማመጣ አመናጣው ነበር ሄደችው ምጭቅጭቅ አልጋው ነበር። አሁን ግን ያው ይቅርታዋን ተቀብሎ አብሮ ለመቀጠል ቃል ገባላት። እሷም እንግዲህ ደስተኛ የሆነ ይመስለኛል።